ባለው በለና ነፍስን ሰባተኛ ሰማይ ድረስ ነው። ምን ነው አሁን እኮ ማንም የለም። ደግሞ ማንም በየሽም ችግር የለውም አሁን እኮ ላገባሽ ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። ዝቅ፣ ምን ነው ምትገተሪው? እንተላ ለማየት ብዬ እኮ ነው እ አይ ማለቴ እንትን በሬዎቹ እኮ የት ሄደው ነው ብዬ እኮ እነሱን እየፈለግኩ ነው

አንቺ እዚህ ምን ታደርጊያለሽ? ምን? አንተ ናቲ ሙሴናሪ ደማንተ ሂድ፣ ተነስ። እዚህ ምን ታደርጊያለሽ? ማና ታረ አንዲ እዚህ ምን ታደርጊያለሽ አንቺ? እኔ ምን አውቃለሁ? ቅዱሴ እኔ ምን አውቃለሁ? እዚህ ምን ያረክሽ ነው? ሙጥዬ እንቦጭ አድርጎ ያስቀርህ ደት ጩብን እኛ ምን አደረግን? ከአንቺ ጋር ንግግር የለኝም እኮ እዚህ ቢኖርም የኔና የእህቴ ነው። የእንግዳ ከዚህ ቀጥሎ ያለው ነው። አንተ ዳይመንድ ነው ወርቅ ነው እኔ የምታዘምቡት አስተናገድኩም እዛ ከተማ እየተመላለስኩ እንዴ፣ ጋሽ ከዚህ በላይ እንዴት ይንከባከቡኝ? አዎ እንግዳ መቀበልማ ባህላችንም ወጋችንም ነው። ጽናትን ተው ልጅ፣ እሷን አሁን ይዛት መሄድ አትችልም። አይ እኔ እኮ ብሎ የሚመጡ ሰዎች መከረይን እያበሉኝ ነው። እንዴት ሆን በቃ ሆ፣ ይባስሽ ለነገሩ፣ መሄጃ ያሌለውን ሰው ምንስ ቢያደርጉት፣ እን ሆን እያስጨነቅሽ ነው። ምን ሆነሽ ነው አንቺ ለመጣም በኋላ ምን እንዳያመጣ ነው ተከትሎን ይመጣልና እንዴው ብርቅዬ ደግሞ በጣም ነው እሱን የምትፈሪው እና ምን ላድርግ ይኸው ነፍሴን ካወኩ ጀምሮ የእሱን ዱላ ነው ማስታውስ እኮ እኔስ ምን አልኩ ከዚህ ልገላግልሽ ብርቅዬ እኔ ሄራ ሁሉንም ነገር ማስታወስ ችሏል ታዲያ በዛብህ በተነጋገሩት ከብቶችን ስለነዳበት ስለነዳባቸው አንተ ሌባ ብሎ ሲናገረው በዛብህ መቶት ነበር በዛ ምክንያት ጽናትን እና ሁሉንም ለማስታወስ ችሏል። ታዲያ በዛ ሆኖም የጽናት አባትም ተናደው በዛብህን አሳስራለሁ ብለው ነበር በተከሰተው ነገር ግን ሀሳባቸውን ቀይረዋል ታዲያ ኪራ ለማግባት ሽማግሌ ለመላክ ደፋ ቀና ሲል ነበር አሁን ላይ ግን ቅር ብሎት እንደገና ወደ ከተማም ለመመለስ አስቧል እናም በዛብህ ደብድቦት ሜዳ ላይ ጥሎት ሄዱ ጽናትና ዳዊት ነበሩ፣ አንስተው ወደ ቤት የወሰዱት ታዲያ መዛም ከገባ አልነቃም ነበር። ቶሎ ወይ ሀክም እንውሰደው። ሰኒም አሁን ላይ እንደታገተች ናት። ሰኒ ያገቷት እና አስጨናቂ ሆነ ጓደኛው ወደ ነሰሚን ቤት ጎራ ብለው ነበር። ታዲያ ዘዴ ዘይዳ የሆነ ነገር ስትናገር ፈርተው ተመልሰዋል። አሁን ላይ ግን ቤት ሂጅ፣ ማን እንዳለ አጠራለሁ በማለት ና ወረቀቱንም አገኛለሁ ብሎ አስጨናቂ ሀገር ቤት ሄዷል እህቷን እንጠይቃለን ብለው ሙሩ እና ክያ ክያ በአሁን ላይ ታዲያ ወደ ቴርክም ስትል አሁን እኮ እዚህ ጋ ነበርኩ እያለ ቢሸውዳትም ልትነቅ አልቻለችም። ግን ደግሞ ለሚናገረው ነገር እንኳን ሊጠራጠሩት አልቻሉም። ሰላም ጤና ይስጥልኝ። ክብሯንና ክብሯን ቻናል ለቤተሰቦች ሰላማችሁ ብዛ እያላችሁበት ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱን እያልኩ ጽናት ክፍሰናል ታዲያ ጽናት ድራማ አስቂኝ የሆነ አስደሳች አስተማሪ አዝናኝ የሆነ ነው። ናቲን ወደ ቅዱስ ቤት እንቡጤን ይዟት መጥቷል። ታዲያ ቅዱስም ወደ ቤቴ እንዳታመጣብኝ ብሎ ማስጠንቀቂያ ሰጥቶት ነበረ። ግን ደግሞ እንቡጤ ካልወስ ሰርኬ በማለት ስታስቸግረው ፊልም አይተ እንወጣለን ብለው ቁጭ ብለው ፊልም እያዩ ነበር። ገብተውም ታዲያ ድራማውንም ያጠፋባታል። ለምን አጠፋው ብላ ምት ቁጣዋን ትሰነዝራለች። እባክሽ ሜላት ቅዱስ መጥቷል፣ የሆነ ቃይ ይዞ እስከሚወጣ ድረስ የሆነ ቦታ እንድትደበቅ ይነግራታል። እሷ ግን እንዴት ሶፋ ስር ቀይ ትደበቃለሁ ብላ አንተ ሰውዬ በማለት ትናገረዋለች። በግድ ለምነው ሜላትዬ በማለት ተሶፋው ስር እንግዲህ ያስገባል። ታዲያን ቡጤም እኔን ሶፋ ስር ትለዋለች። ምን አለበት ሶፋው ከላይ ነው ብለሽ አስቤ ምን አለ ዛሬ ብቻ በማለት ነበር የለመና እንደ ምንም ለምንዋት፣ ከሶፋው ስር ተኛለች። ወደውን ቅዱስ ከገባ በኋላ ናቲ በድንጋጤ እንኳን ደና መታ በማለት ብድግ ቁጭ ሲል ምነው አበባውን እና ቀዩ ምንጣፍ ረሳው ሲለው እንዴ ሰማህ እንዴ በማለት ይደነግጣል። ብድግ ቁጭ ያልክበትን ነዋ ሲለው እንደዛ ነው እንዴ ብሎ ናቲ ወደው መለስ ይላል። እኔ ኮ ሰዎች ሰዎቹ ነገሩኝ ምንም ነው የሚነግሩኝ ሲሉ አይ ምንም ብሎ ወዲያው ነገሮችን ያትበሰብስ ያናቲም የሆነውን ያልሆነውን ሲቀበጣጥር ዛሬ ምን ሆነሃል አሙሃለ ይላል። ታዲያን ቡቴ ከስር ሆነ። ሜላት በንዴት የሆነ ሶፋውን ትመታለች። ምድረም የኳኮብ ሲልም አይኔ በግሬ መጥቸው ነው በማለት ታዲያ ናቲም እንዲወጣለት ብዙ ነገር ይለፍልፎ ነበረ። ነገር ግን ቅዱስ ደክሞኛል ብሎ ተነስተኝችንም ወጣው በማለት አረፍ ይላል። አንድ በኩል ደግሞ ብርቄ ከተሰማጋ ቁጭ ብላ በርቀት ላይ ነበር የተቀመጠችው። ምን ሆነሽ ነው ጠጋቤ ሲላትም ዱላው እንደ ሰለቻት ትነግራለች። አንተን ስደበደብ አደርስልኝ ምን ዋጋለው ስልችት ተውሎኛል በማለትም ብላው ትሄዳለች። ሞሩና ኪያም ወደ ሰኒ እህትን ሊጠይቁ ወደ ቤት ይሄዳሉ። ታዲያ አስጨናቂም ተከትሏቸው ነበረ። ወደ ቤት ይዞ መሄዱ ጨንቋቸው ነበር። ተመለስ አይሉት ነገር ሆኖባቸው ዞር እያሉ እያዩት ነበረ የናሆሜ እናትና ጽዮንም። በቤት ሄዳ ነበር። ታዲያ እዛው ተመልሼ መሄድ ይሻለኛል፣ ሙሉ ስትመጣ ምግብ ልስራላት በማለት ትነግራታለች። ገና ነኮ ሰዓቱ እሱም ነቢሆን ይደርሳል ስትላትም፣ እኔ ግን ስትመለስ እራሷ ሰርታት ብላ ትኛለሽ ብዬ እየጠበኩሽ ነበረ። ታዲያ ጸባይሽን አሳምረሽ ለሁሉም መግባባት ይሻልሻል በማለት ምክርም ብታቀርብላት፣ በቃ ባንቺ ልብ ውስጥ የለውን በማለት በቃቸው ብላት ጥላት ትወጣለች። ሜናም እንግዲህ በገጠር ላይ ሜዳው ላይ ኩርደድ እያለች ከብት እየጠበቀች ነበር። ታዲያ በዛብህ ሲመጣባትም አይታ ዞር ስትል ለምንድን ነው እናቷ ከገበያ የምትመጣባት ህፃን ይመስል መንገድ መንገዱን የምታይ ብሎ ሲጠይቃትም፣ ታዲያ አንዳን ከማያት ብዬ ነዋ በማለት ምናልሽ አንድ ሲላት፣ ወዲያው መለስ አድርጋ ቦሮቹ ወዴት እንደሄዱ ላያቸው ጠፍተውብኝ ነው ትለዋለች። ታዲያ እኔን ስታይ ነው ወይ እነሱን ፍለጋ የምታየው ሲላት በዛብህ ምን ያለበት ምን አይችልም አሉ ብላ ስታልጎመጉ ምን አልሽ አንቺ በማለት እሱም ዱላውን ይዞ የመማታት የሰነዝረ አበሽ ካላረፈ እመታሽ አለው። ሲላትም እባክበናት እንደውም የበፊት ታሪክን እዚው ድፍት አርገኝና እንድረስ አድርገኝ በማለት ትናገራለች። ታዲያ ሚናም እባክት ወይም በማለት ለመሄድ እያሰበ ታለ ድብም ይመጣል። ቆይ አንተ ለምንድን ነው ከእኛ ቤተሰብ ላይ እንደ አሞራ የምታዣብበው ብሎ ዳዊት የሚናገረው እኔ በዛብኝ ነው ወይ እናንተ ላይ ማንዣብሮ በማለት ይናገራል። ሚናም ታዲያ ታዲያ ይኸው መግባታችን ድረስ እኮ የምናረጋግጠው ባንተ ነው በማለትም ትመልስለታለይ። ዴሮይትም ዴሮይትም ታዲያ በዛብህ አርፈህ ተቀመጥ አይካልክ ግን በእድሜ እንደምትመጣ እንደምትበልጠኝ ልረሳው እችላለሁ በማለትም ተናግሮታል። ክፉ ደገፍ ተመላልሰው በዛብህም ጥሎ ሄዷል። ሜላት ወይም ምንቦጤም ከተደበቀችበት ወጥታ ቅዱስን ቀስቅሰው እናሄድ በማለት አንቺ ሂጂ ሲላት አልሄድም ፊልሙ ሳልጨርስ ብላ እንድሱ እንዲቀሰቅሰው ተናቲ ጋር ሲጨቃጨቁ ነበር። በመጨረሻም እሺ በቃ ተደበቂ ይቀሰቅሰዋለ ይላትና ቅዱስን ሲቀሰቅሰው እንዳይረፍድብህ የሚሄድበት አለ ብለህ ነበረ ይለዋል። ከተነሷ አለቅህም፣ አትቀስቅሰኝ፣ ትንሽ ልተኛበት። እሺ ሜንታ ቤት ግባ እናተኛም በማለት ናቲ ይነግረዋል። እዛም እንደማይገባና እሳፍ ላይ እንደሚያተኛ በቃ ሁንት ወይም ብሎ ታተመልሶ ይተኛል። ጽናትና ኪራም ከአረንጓዴ ሜዳ ላይ ቁጭ ብለው ጽናት ትኩር ጋ ታየዋለች። እኔ ለምንድነው ለምንድን ነው የምታይ ብሎም ሲጠይቃት ምን ችግር አለው ስትለውም ከኔ ፍቅር እንዳይዘሽ በማለት ይቀልድባታል። ታዲያ ጽናትም እኔ ኮ ባለትዳር ነኝ ሲላት እንደዚህ ስጣርጌ ሰባተኛ ነው ምልክህ። ስለዚህ ከኔ ውጪ ማንም ሴት ልታገባ አትችልም በማለት ስትናገረው ነበር ለስተወስከኝ አመሰግናለሁ ሳታስታውሰኝም ስለመረጥከኝ በማለት ጽናት ትነግረዋለች። ታዲያ እኔ እኳ አንቺ እኮ ነሽ ነግረሻለሁ በማለት አንድም አዳሜናት በማለትም ናሆሜም ከአባቱ ጋር ከከፍ የተገናኝቶ ስለ እየጠየቁት እንዲሁም ደግሞ የአባት ምርቃት ደርሷል ማለት ነው። ሙሩ ጡሉርጅነት እያሉም እየነገሩት ነበረ። ታዲያ ስለ ጠይቀው ሰኔ አሁንም ቢሆን እንደታገተች እየነገረው ነበረ ናሆሜ ታዲያ ፈጣሪ ባለችባት ይጠብቃት፣ በጣም ጥሩ ልጅ ናት እያሉ የናሆሚ አባትም ሙሩና ክያም እንዲሁም ደግሞ አስጨናቂ አብረው ሄደው ከሰኒት ጋር እየወሩ ነበረ። ታዲያ ከጎንሽ መሆን ነበረብን፣ ሰኒኮ ከለኛ ከምንም በላይ ናት እያሉ ሲነግሯት መምጣት አልነበረባችሁም ስትላቸው ነበረ። እንደዚህ ያሏትም አስጨናቂም ቢሆን ታዲያ፣ በዚህን ሰዓት አልተደጋገፍን ምኑን ተዋወቅን ይላል። የሰን እምነት እህት የኔ ትንሽ ይህት ለካ ዚህን ያክል ከሰው ትግባባለ፣ በማለት ታዲያ ሰኒ ኮ ምርጥ ልጅ ናት ብላ ምሩም ስትል፣ ለካ እንዲህ ሰው ትግባባለች ከኔ ጋር መግባባት አቅቶን ነበር ብሎ ስፒድም ይናገራል። ፍያ ታዲያ ስፒድ ተው እንጂ በማለት ትገላምጠዋለ። በመሀላቸውም አንዳንድ ነገር ወርወር ሲያደርግና ሲያወራ ነበር ስፒድም። ነገር ግን ማንም ቢሆን የተጠራጠረው የለም ሰኒ ወይም ጽናት ቢሆኑ ግን ይጠራጠሩ ነበረ። ያ ፖሊሶች ምናሉ ሲሏት ያው አንዳንድ ነገሮች እያሰባሰቡ ነው ካሜራ ምናልባት እንደዚሁ እያሰባሰብን ነው ብሎ ካሜራ አለ ብሎ ይጠይቃል ስፊድም። እዚህ ቤት የለም ድሩ ቤታችን እንጂ ቢኖር ኖሮ እንደዚህ ቆሻሻ የሰራውን ሰው ይያዝ ነበር ስትል ክያ፣ አንቺ ደግሞ የሌለ ነገር አታውሪ በማለት ስፊድም ይናገራታል። ክያም ስትገላምጠው እኔማ ያው ካሜራ ካለ እንደዚህ አይነት ነገር አይዳፈሩም ብዬ ነው በማለት ይመልሳል። ክያም ታዲያ ሂድና ንፋስ ተቀበል በማለት ትናገረዋለች። ግን እዚህ ጋር ማንም የጠረጠረው የለ ታዲያ ሙሉም ወይላና ነግራት የሚልት ብላ ወደ ክችን ትሄዳለች። በአንድ በኩል የጽናት አባት በዛብህን ሊከሱ ነበር የሄዱት። ታዲያ ከመንገድ ይመለሳሉ ሀሳባቸውን ቀይሮ፣ ሌቭም እኮ በእኛ ላይ የተጫወትንበት ለምን ሀሳቡን ቀየሩት ብሎ ሲነግራቸው ለእኛ ደግሞ በጎ ነገር ነው ይሄ ነገር ምክንያቱም ከበዛብህ ጋራ በመጣላቱ ኪራ ሁሉንም ነገር ሊያስታውስ ችሏል። ም ታዲያ አይጋሽ አይደግነት እሱ ያን ሁሉ ነገር አድርጎ እርሶ ግን ጥሩ ነገር ያስባሉ በማለት ወደ ከቶቹ ጋር ይሄዳል። በአንድ በኩል ሰኔ አብራት የነበረውን ልጅ ምግብ ደግሞ የለም ወይ ጠዋት እኮ ብዙም አልበላሁም በምን ማለት ጠይቀዋለች። ዛሬ ልትቀጭ ነው በምግብ ሲላት፣ ታዲያ እኔ ከሞትኩ ማን ይነግራቸዋል እያለ ሰንም ታዲያ ታስራ አስራ አራቱ ኃይለኝነቷም አልተዋትም። ታዲያ ለመኝና ላምጣልሽ ሲላት እኔ ሰኔ ትላለች። እኔም ጨነቀኝ ራሴን እበላለሁ ሲላት ወዲያም ብላም ትሳደባለች። እሱም ታዲያ ፈገግ ይላል። ክያና እስፌድም ቁጭ ብለው የዚህም ቤት ማስለገሻ ታውቂዋለሽ ይላል። ማለት ደግሞ ይሄ ምንድን ነው በማለት ስጠይቀው ሽንት ቤት ማለት ነው ይላል። እሷም ፈገግ ብላ ፈለግ ፈለግ ላድርገው ብሎ እስፌድም ብድግ ይላል። ጽናትም በደስታ ፈጣሪውን እያመሰገነ ከሜዳው ላይ ሆና፣ አመሰግናለሁ ፈጣሪ፣ በችግሬ ጊዜ ለምብዬ ባማርርም አሁን ላይ ግል ያደረግልኝ ነገር እያለች በኪራ ማስታወስም በደስታ ከአባተ ቤት ደግሞ በክብር እንድወጣ ስለምታግዘኝ አምላኪ ሆይ አመሰግናለሁ እያለች ሀሳብ ጭልጥ ብላም አባቷ መጥተው ጽናትዬ፣ ምነው ይሏታል። ፈጣሪን እያመሰገንኩ ነው በማለት አዎ፣ ለሆነውም ላልሆነውም ነገር እሱም ማመስገን ጥሩ ነው ይሏታል። ታዲያ ከተማ እሄዳለሁ ብለኛ ነበር፣ እንደት እንዴት ተመለስክ ትላለች። ግማሽ መንገድ ላይ ደርሰው አሳባቸውን እንደቀየሩ ይነግሯታል። ታዲያ ለምንስ ነበር ከተማ የሄድከው? ስትል በዛ ብህን እንደሚከሱ ግን ደግሞ እሱ ካደረገው በላይ ፈጣሪ ለበጎ ሆኖ ኪራ ጤናው ተመልሷል በማለት እሱ ለክፋት ነበር ያደረገው ብላ ጽናትም ትናገራለች። ከዚያ ተንኮል አድርጎ ቢያደርገውም ፈጣሪ ደግሞ አንዳንድ ጊዜ በተንኮል የመጡትን በበጎ ነገር አድርጎ ይመልሰዋል በማለት ይነግሯታል። ቅዱስም ከተኛበት ስልክ ተደውሎ ይቀሰቅሰዋል። ታዲያ ስልኩንም አንስቶ ተሰው ጋር ካወራ በኋላ ናቲን ይቀሰቅስና አፍለን እንሄድ እዚህ ከምትሆን አይናቲ እኔ ያደረግኩት መቼም አይቀርብን ብሎ ናቲን እየቀሰቀሰው ነበረ። ታዲያ አንተ ሄድ እኔ ያልሄድም ሲለው ናቲ እዚህ ብቻን ከምትሆን ተነስ እንሄድ ብሎ ሲለውም ሜላትም ከተኛች በከሶፋስር ከሶፋ ስር ብቅ ትልና እኔን ለማንጥላችሁ ትላለች። ታዲያ ቅዱስም በጣም ደንግጦ እሷ ደግሞ ከየት መጣች በማለት ቅዱስም በጣም ይናደድና ናቲን ቀስቅሶ እዚህ ምን ትሰራለች ሲለው ማን ናት ይላል። ናቲም ወዲያው አንተ ልጠይቅህ እንጂ እኔ ምን አውቃለሁ እንዴት እንደመጣች በማለት ሲል አንተ ትለዋለች። እንቡጤም እንቡጤ ነሽ እንዴ እንቡጤ ለአናትንም ቡጤ ያድርግ ብሎ ቅዱስም በጣም ተናግሮት ከቤቱም እንዲወጡ ታዲያ በዙ ተናዶ ስለነበረ ናቲን በጣም ተናግሮት ይወጣል። ናቲም በያሁን እንውጣ ሲላት ፊልሙን ሳልጨረስ ጨረስ ትላለች። ታዲያ ናቲም በንደት የራስሽ ጉዳይ ነው፣ ኳሁን ሜዳ ላይ መውደቂ ነው፣ አንድስ ወደ ቤት ስትሄጃለሽ በማለት ነበር የተናገረው። በአንድ በኩል ብርቄ በጣም ናዝና ቆዝማለች። በዛ ብጥዋትና ማታ ስለሚደበድባት ሚናንም ሰላም ሳትላት ስታልፋት ምን ዋነች ነው እጅን ዘርግቼ የምታልፊን ትላታለች። ታዲያ ያ የተረገመ ባልሽ አስፈራርቶች ማለ ሰላም ማትኝ በማለት ሚናም ትነግራታለች አዎ ብልሽ ምን ታደርጊያለሽ ተይ በቃ ታዲያ ሚናም ለምን አትፈችውም ፍችውና ሰላማዊ ህይወት ትኑሪ ስትላት የት ነው መቃብር ውስጥ ነው ወይም ምንኖረው በእኒህትም በጭንቀት ውስጥ ናት ታዲያ ሙሩም ስታናግራት እንደው ምናልባት የተጣላው ሰው ካለ ብዬ ነው ስትላትም ማንንም እንዳልተጣላች ስራ ካቆመች ቆይታለች በማለት ሙሩም ትነግራታለች እንዲው ቢጨንቀኝ ነው በማለት ኪራም እና ሆሜ ጋር ደውሎ እንዴት ይሄን ሁሉ ጊዜ ሲቀመጥ ሳትነግሩኝ በማለት ይቆጣዋል። ታዲያ ነገሮቹን በራስ ጊዜ አስታውስ ብለን ነው ምን እናድርግ ይለዋል እና ሆሜ ሚና አስቻሉ። ደግሞ የሚገርመኝ የሚና አለመናገር እንዴት አስቻላት? እሷ ምን ያስችላታል፣ ልትናገር እያለች ነገሮችን እየመለሰችው እንጂ ብሎ ይነግረዋል። ኪራ ወደ ከተማም እንደሚመጣ ለናት ይነግረዋል። ለሽማግሌዎቹንም ነገር ሰው መጥቼ እናወራለን በማለት ነግሮት ስልኩን ይዘጋል። ታዲያ ሰኒም አባት ያለው ልጅ እየተንከባከባት እያበላት እያጠጣት ነበር ታዲያ ይህን ጸባይችን አስተካክሊ እስቢድ ፊት አትናገሪ እንደዚህ ሲላት አንተ ምን እያረከኝ ነው አጋቾች ናችሁ እኮ በማለትም ትናገረዋለች እኔ ታዲያ አሰቃይሻለሁ ሲላት አንተ ያው ነው ምን ያረክል ይመስልና ነው ማመሰግን በማለት ሰኒም ትናገራለች። ቅዱስም ከመንገድ ላይ ቆሞ እየጠበቀው ነበር ናቲን። ታዲያ አንተ ቆይ እኔን አሰማኝም ማለት ነው ሲለው እንደዛ አይደለም ይለዋል። ብሰማኝ አኖሮ ይህና ነገር አታድርግ አታረግም ነበር ብሎ ይቆጣዋል። ማለው እኮ ግን ደግሞ ምን እንዳረገችኝ አላቅም አደንዛኛለች፣ ለዛ ነው ይለዋል። እኔ ግን በገዛ ቤቴ መሰቃየት አለብኝ መቃጠል አለብኝ ነው ብሎ ቅዱስም ይናደዳል። ታዲያ ናቲን የሰውጠ ልጅ አይደለም ግን፣ ይቺ ልጅ በጣም ትለጣጠፋል፣ ስለዚህ አልወድም

ሁም ወይህች ስትላት ይመጣል። በቃ ተይው ስትላት፣ ኧረ ሰው ቤት ይህቺ ሴትዮ ደግሞ እንዳያናድዳት በማለት ሀሳብ ውስጥ ገባች። እስቤት ግን መኝታ ቤት ገብቶ ወረቀት እየፈለገ ነበር። አንድ አልጋውን እንዲምኑን እየገለባበጠ ዲያ የሰኔ ድንገት ትመጣለች። ወዲያውም ተሳስችን የገባው ትኮ ሲል አልጋውን አይተ እንኳና ትረዳም እንዴ በማለት ስትጠይቀው ሽንት ቤት መስሎ ነው። ሽንት ቤት ውጭ ነው እኮ በር፣ የእንግዳ ሽንት ቤት እዚህ ያለ አይደለም ወይ ሲላትም ይሄማ የኔና የሰኒ ነው ትለዋለች። ታዲያ እሱም ወርቅ ነው እንደ እናንተ የምታዘንቡት ይላታል። አይ ቀልድ አይሆንልኝም በቃ ተዩ ብሎ ያናስ ቢድም ወደ ቤት እየተመለሱ እሱ እያነከሰ እሷ ፊትፊት ቶልቶሎ ትሄዳለች። ታዲያ ማሚ ይሄ ለምን አጠብቅኝም ምን አሮጠሽ በማለት ይናገራታል። አንተ ግን ጭራሽ ሰው ቤት እንደዚህ አሳፈርከኝ ብላ ቀስቀስ እያልካት ብለም ዴሞክራሲ ጋር መሻማት ምን ይባላል በማለት ትናደድበታለች። መሀል ላይ መንገድ ልቆመው ሲጨቃጨቁ ነበር። ታዲያ መንገድ ላይ እኮ ሰው ሾፍን ነው፣ ቤት ሄደ እንጨቃጨቃለን መጨቃጨቅ ካለብንም ሲላት፣ ባኪ የራስ ጉዳይ ከመጣ መጥና ካልመጣ ደግሞ ሰው ቅርበ ማለት ክያም ተናዳ ጥለው ትሄዳለች። ታዲያ እስቤት ራስ አረጋጋ ያን ነገር ለማግኘት መረጋጋት አለብ ብሎ ራሱን በራሱ ኪራም። ታዲያ ወደ ከተማ እንደሚመለስ ለጽናት አባት እየነገራቸው ነበረ። ታዲያ ነገሮችን አስተካክለህ ትመጣለህ ግን ደግሞ ምንም አላስተናገድኩ በአሁኑ ቀጣይ እንግዲህ ሲሉት፣ ከዚህ በላይ የምንታደረጉልኝ ነው፣ በጣም እኮ ተንከባ። ታዲያ ጽናትንም ሲል እሱን እንዳታስበው በአሁኑ አብራ መሄድ አትችልም በማለት ይነግሩታል። ባይሆን አስተካክልና ሽማግሌዎችን ከላክ በኋላ እንግዲህ እናያለን፣ በማለት ለሰራህበትም ስራ እህል እንደሚቋጠርበት ይነግሩታል። እኔ ምን ሰራው ሲል ከብቶቹን ስታ ስትጠብቃ አልነበረም እየከረምከው ይህም ይገባሃል በማለት ጽናትን እህል እንድትቋጠር ያዟታል። ባህላችን መሰረት እንግዲህ ዝም ብሎ አይሸኝም መቋጠር አለበት በማለት የጽናት አባት ይነግሩታል። እናትን እየጠበቀችው ሲመጣ በንድር ብዙ ነገር ትናገረዋለች። እንዲህ ስልክ ሳትደውልልኝ ልደውልልሽ ነበር እኮ ግን ቅዱስ ስላለ መደውል አልቻልኩም ይላታል። ብታስብበት ኖሮማ ትደውልልኝ ነበረ ይ ብሎ እያጭ ሲል እኔ ነው ያጭ የምትለው ብላ እሷም ትናደዳለች። ብዙም ከተጨቃጨቁ በኋላ እሱ እቀመጣለሁ አንቺ ሂጂ ቤት ግን እንዳትመጭ ብሏት ሲላት እሺ በቃ ቶሎ እንዳትቆይ ብላ ጉንጆ ስማው ትሄዳለች። ሙሩም ስትገባ ጽዮን ነበረች ታዲያ ብትመጭ መምጣትሽ ባውቅ ቁልፍ አስቀምጥ ነበር ስትላት ታሰብሽበትም አንዱ ትሰጪ ነበረ በማለት ነው። ታዲያ ምንሆንሽ ነው? አለምዬ ጋ እኮ ከይሽ ቶላ ትመለሽም? ስትላት እኔን ለመስማት ትፈልጊያለሽ ወይ እንዴት? ምን ማለት ነው እንደሱ? ማለት የጠየኩሽ እኮ ምንሆንሽ አልብዬ ነው ትላት አለ። ታዲያ አንድ ነገር ልጠይቅሽ ትላት አለ። ምን ስትላትም፣ መጀመሪያ አንቺ ሳትኖሪ እዚህ ቤት መጣው፣ ከዛም አንቺ ስትመጪ ናሁም ያስቀንጥሮ ጣለኝ። ሰዎች ለምንድን ነው የሚጠሉት? አንችን ብለው የመጡ ሰዎች ሁሉ ይጠሉኛል። አረ እንድዛ ትበይ። በመጀመሪያ እኮ መጥፎ ነበር አነጋገርሽ፣ አሁን ግን ያስተካክለሻል በማለት ታዲያ መሄጃ የሌለው ሰው እንግዲህ ዝም ብሎ መቀመጥ ነው በማለት ጽሆንም ትና አረ ጽሆን እያስጨነቅሽ ነው ትላት አለይ ሙሩም፣ አንቺ የተጨነቅሽን እኔ እየኖርኩት ነው በማለት ጥላት ብድግ ብላት ትሄዳለች። ጽሆን ምን ሆና ነው በማለት ሙሩም ትጨነቃለች። በዛብ በርቅም እባክ ተሰማት ወይን ትለዋለች። እኔ እኮ ከዚህ ኑሮ ሊገላግልሽ እያልኩ ነው ሲላትም አስብበት ግን፣ ከዚህ እኮ ብንሄድ ሁለተኛ እንመለስም፣ ደግሞም ደግሞ ቢከተለንስ እሱንም አስብበታለሁ ሲላትም፣ ቤተሰቦቻችን ለመጠየቅ እንኳ ወደዚህ መምጣት አንችልም፣ ስለዚህ እሱንም አስብበት ስትለው ምን አስጨነቀች ስለሱ እኔ እኮ ከልጅነት የጀምሮ የእሱ ላየ ነው ማስበው ለምን አልጨነቅ ሴት ነኝ እኮ በማለትም ትነግረዋለች። ታዲያ እኛ እኮ እንዋደዳለን፣ ስለዚህ በትዳሬ ላይ እኮ ነው አንተነ ያስኩት በማለት እንደዚህ ሆን አገር ቢሰማ ምን ይለኝ መሰለህ በማለት ፍራቿን ትገልጽላታለች። የዛሬው ቪዲዮ ሲ ያልቅቷል። ቀጣይ ምን ይፈጠር ይሆን? አብረው ይጠፋሉ? ኪራስ ወደ ከተማ መጥቶ ምን ያጋጥመዋል? ሰኔም እንደታገተች ነው፣ ማን ተጠራጥሮ ሰኔን ሊያገኟት ይችላሉ? የዛሬው ቪዲዮ ሲ ያልቅቷል። መልካም ቆይታ ይሁንላችሁ። ላይክ፣ ሰብስክራይብ እንድትችል። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ። ውድድ ያደረጋችኋለሁ። አበረታቱኝ።